በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አመ ዐሡሩ ወሰብዑ ለሰኔ በዛቲ ዕለት አዕረፈ አብ አቢይ አባ ለትኑስ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 17 በዚች ቀን ታላቁ አባት ለትኑስ አረፈ። ይህም አባት ከብህንሰ ሀገር ነበር። ጎልማሳ በነበረ ጊዜም ነፍሱን እንዲያድናት የሚሻ ይጣላት፣ ነፍሱን ስለ እኔ የሚጥላት ያገኛታል፣ ለዘላለም ህይወትም ይጠብቃታል የሚለውን በቅዱስ ወንጌል ውስጥ የተጻፈውን የህያው ንጉስን ቃል ሰማ። ወዲያውኑ ልቡ ስለ እግዚአብሔር ፍቅርና ስለ ዘላለማዊ ተላ እንደ እሳት ነደደ። ቅዱስ ቁርባንንም ተቀብሎ እሷት ወደሚባል ገዳም ሄደ። በጾምና በጸሎት በስግደት ታላቅ ተጋድሎ ያለማቋረጥ ይጋደል ጀመር። ሰባት ሰባት ቀንም ይጾም ነበር። የእግዚአብሔር መልአክ ተገለጸለትና የምንኩስና ልብስን ያለብሰው ዘንድ ወደ አባ ኤስትሮስ እንዲሄድ አዘዘ። እርሱም መልአኩ እንዳዘዘው ሂዶ አባ ኤስድሮስ በልብሱና በአስኬማ ላይ አርባ ቀኖችን ጸለየ። ከዚህም በኋላ ልብሱን በአስኬማ ለበሰው፣ በገድል መጠመድን ጨመረ። ከዚህም በኋላ በመምህር ፍቃድ ወጥቶ እየተጋ እየጾመና እየተጋደለ ብቻውን ኖረ። ከእርሱም አቅራቢያ የሆነ አንድ ገዳም ነበረ። የገዳሙ መነኮሳትም ይጎበኛቸው ነበር። በአንዲት ዕለትም ወደዚያ ገዳም ሄዶ አበምኔቱን ታሞ ደርሱ ደርሶ አገኘው። መነኮሳቱም በዙሪያው ሆነው ያለቅሱ ነበር። አባለትኑፅም የሰይጣን ሰራዊት ከበው ደስ ሲላቸው አየ። አባ ለተኑ ጽም አባት ወይ በአንተ ላይ የሆነው ምንድነው ብሎ አብምኔቱን ጠየቀው። እርሱም መነኮሳቱ ከአጠገው እንዲርቁ አዘዘ። ከዚህም በኋላ ያደረገውን በደሉ እንዲነግረው ጀመር፤ እንዲህ አለው፦ ከእኔ አስቀድሞ እንደ እርሱ ያለ ማንም ያልሰራው ኃጢአት ሰርቻለሁ። አባቴ ወይ በጸሎት አትርሳኝ። እኔ ቅስና ልሾም ፈልጌ ባልሾሙኝ ጊዜ ወደ ሌላ ሀገር ሄድሁ ኤጲስቆጶሱም ቅስና ሾሞኛል ብዬ በድፍረት በቁርባን ላይ የምቀድስ ሆንኩ። የጠላሁትንም በቁርባን መስዋዕት ውስጥ መርዝ አድርጌ ሰጣለሁኝ እርሱም ይሞታል። ከእናቴም ጋር አስር ጊዜ ተኝቻለሁ። ለእኔም ጸንሳ ለወለደችኝ በደረሰ ጊዜ ስራይ አጠጥቼ ሕፃኑ በሆዷ ውስጥ ገደልሁት። ኃጢአቴ ብዙ ነው፣ ተነግሮ አያልቅም። ከበጎ ስራ ምንምንም የሰራሁት የለም። ነገር ግን በጸሎታ አትርሳኝ ከዚህም ሃላፊው ዓለም መውጫ ያደርሷልና፣ ወዲያውኑ በክፉ አሟሟት መተን ሞተ። ነፍሱንም አጋንንት ሲቀባበሉ በየራሳቸው በሆነ ስቃይ ሲያሰቃዩ አባለትንጽ አያት። አባለትንጽም የመረረ ልቅሶን አለቀሰ። አባለትንጹን ስለ ወዳጆቹ ነፍሱን አሳልፎ የሚሰጥ ያለ ከሆነ ከዚህ የሚበልጥ ፍቅር የለም የሚለውን የቅዱስ ወንጌል ቃል አሰበ። አባለትንጽም ስለዚህ ሀጥ ሰው ነፍስ ክብር ይግባውና ጌታችን እየለመነ አምስት ጊዜ እስከሚሞት ሰውነቱ ሊያሰቃያት ጀመረ። የመላእክት አለቃ ቅዱስ ሚካኤልም መጥቶ አነሳው፣ እንዲህ አለው፤ ስለዚያ ኃጢአተኛ ነፍስ ነፍስን አትግደል። ምህረት አይገባውም እና እግዚአብሔር ሰውን ፈራጅ ስለሆነ በደሉ አይሰራይለትም። አባለት ህጹንም ግን መሃሪ ቅርባይ ወደሆነ እግዚአብሔር ስለዚያ ኃጢአተኛ እየለመነ ራሱን ማሰቃየት አልተውም። ከዚህም በኋላ ራሱን በባህር አስሞ፣ ያን ጊዜ ታላቅ ነጎድጓድ ሆነ። ክብር ይግባውና የጌታችን የኢየሱስ ክርስቶስም ወርዶ በባህር ላይ ተቀመጠ። ከባህሩም አውጥቶ ከሞት ያድነው ዘንድ ሚካኤልን አዘዘው። እነርሱ እርሱም አድኖ ክብር ይግባውና በጌታችን ፊት አቆመው። ጌታችንም የመረጥኩ ለትኑጽ ሆይ ኃጢአቱ እጅግ ብዙ ስለሆነ ከኃጢአተኞች ሁሉ በደር ስለሚከፋ ምህረት ስለሚገባው ስለዚህ ኃጢአተኛ ብዙ ጊዜ ነፍስን ለምን ትገድላለህ አለው። አባ ለትኑጽም እንዲህ ብሎ መለሰለት፦ ማሪና ይቅርባይ ጌታዬ ፈጣሪ ሆይ ኃጢአተኛ ትምረው ዘንድ ለምንሃለው ያለዚያ ነብሴን ከእርሱ ጋር ወደ ስቃይ ወሰድኳት። ከዚህም በኋላ ጌታችን የዚያን ሀጥብ ነፍስ ይምራት ዘንድ ሚካኤልን አዘዘውና አመጣት፣ በከበሩ እጆቹ ላሰሳት፣ እንዳልተፈጠረችም አደረጋት። ይች ነፍስ አፈር ትሁን እንጂ ለስቃይ ወይም ለሕይወት አትሁን አለ። አባ ለትኑጽም ይቅር ስለ ይቅርታውና ቸርነቱ ገናናነት መድኃኒታችንን ፈጽሞ አመሰገነ። ከዚህም በኋላ ጌታችን አባ ለትኑጽን የመረጥኩ ለትኑጽ ወይ በእውነት እነግርሃለሁ መታሰቢያን ለሚያደርግ ሁሉ በስም መባ ለሚያስገባ ወይም የተራውትን የሚያበላ የተጠሙትን የሚያጠጣ የተራቆቱትን የሚያለብስ ወይም ገልን ለሚጽፍ የሁሉን ማጥያታቸውን ይቅር እላለሁ፣ ስማቸውን በሕይወት መጽሐፍ እጽፋለሁ፣ በጎ ዋጋቸውን እሰጣለሁ። ጌታችን ንን ብሎ ወደ ሰማያት አረገ። ቅዱስ አባ ለትንጹም እጅግ ደስ አለው። ወደ በአቱም ተመልሶ እየተጋደለ ብዙ ዘመን ኖረ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን፣ በረከታቸው ከእኛ ጋር ይሁን ለዘላለም አሜን። ሰላም ለአባ ለትንጹ እስከ ፍጻሜ በክህለ አመ የሐውስ እምደይን ብእሴ ህጉለ ለለማዋል ሰዱስ እንዘይበቁል ቆጽለ በትምህርት አብይ እምብዙሃ ተጋደለ ገለ በአምሳለ ጾም ሆነ ስጋሁ ቀሊለ። በዚህ ጭምለት ፍጹም መናን የሆነ የመጻተኛው ባህታዊ ሰላሞን የእረፍቱ መታሰቢያ ነው። እርሱም ከተጋድሎ የተነሳ ሰይጣን እስከ ደከመ ድረስ በተራራው ላይ እግዚአብሔርን እያገለገለ በገል ተጠምዶ ኖረ። ይህ አባት በቀንና በሌሊት ያለቅስ ነበር እንጂ ከማንም ጋር አይገናኝ። ከቶ ሳይስቅ ለረጅም ጊዜ ኖረ። ሰይጣንም የሚያስ ነገርን፣ ጨዋታን ብዙ ጊዜ በላዩ ያመጣ ነበር። እርሱ ግን ፈገግ እንኳን አይልም። ነገር ግን የሚተክዝ ነበር። ክብር ይግባውና ልቡን በጌታችን በኢየሱስ ክርስቶስ ፍቅር የተመሰጠ ነበር። ሰይጣን በእርሱ ላይ ተቆጥቶ የሚያድነው ሆነ። በአንዲት ቀንም አባ ሰላጶን የእጅ ስራውን ሊሸጥ ተነስቶ ሄደ። ሲጓዝም ሰይጣን ጎዳናውን አሳተው ልቡንም መሰጠው እንጂ ያውቅ ዘንድ አልተወውም። ከሰባት ቀኖችም ፍጻሜ በኋላ አባ ጰላሞን ከራብና ከጥም ብዛት የተነሳ በምድር ላይ ወድቆ ለመሞት ደረሰ። ሰውም የሚወድ እግዚአብሔርም እንዲጠፋ አልተወውም፣ ነገር ግን ሰይጣን ከእርሱ አርቆ አሳደደው። አባ ጰላሞንም በእርሱ የሆነውን ባወቀ ጊዜ ጌታ ኢየሱስ ክርስቶስ ወይ እርዳኝ ብሎ ጮኸ። ወዲያውኑ ጰላሞን ወይ አትፍራ። ከእንግዲህ ወዲህ ጠላት በአንተ ላይ ክፉ ሊሰራ አይችልም። ነገር ግን ተነስተ ወደ ደቡብ ጥቂት ተጓዝ። በዚያም በተራራው አጠገብ የሚኖሩ ስሙ ለትንስ የሚባል ሽማግሌ ጻድቅ ታገኛለህ። እርሱም ስለ ስሜ ብዙ መከራ የተቀበለ ነው። ያደረከው ሁሉ ሰይጣን እንዴት እንዳሳተ ንገረው። እርሱም ኃጢአት እስኪሰረይለት ስለ አንተ ይጸልያል የሚል ቃልን ሰማ። ወዲያውኑ ብፁዕ አባ ቀዳሞን ተነስቶ ከእጅ ስራው ጥቂት ተሸክሞ አቤቱ በስም አድነኝ የሚለውን የዳዊትን መዝሙር እስከ ፍጻሜው ዳግመኛ ስለ ሶስተኛው መዝሙር እያነበበ ቃሉ ወደ አመለከተው ሄደ። ጌታችንም መርቶ ወደ ሽማግሌው አባለትን ውፅ አደረሰው። አባለትን ውፅም ባየው ጊዜ በደስታ ተቀብሎ ሰላምታ ሰጠው። ወደ ተራራው ማወጣው ከጸለዩ በኋላ ተቀመጡ። አባ ጰላሞንም የመረረ ልቅሶን እያለቀሰ ሊነግረው ጀመረ። ከትንሽነቱ ጀምሮ ሰይጣን እንዳሳተው እንዲህ ብሎ ነገረው። በአንዲት ዕለት የእጅ ስራዬን ልሸጥ በግብፅ ገበያ መንገድ ስጓዝ ሰይጣን መጥቶ ልቤን አዘነጋ። መድኃኒቴ የሚሆነኝን የጌታ የኢየሱስ ክርስቶስ ስም እጠራ ዘንድ አልተወኝም። ዳግመኛም እንደ ንጉሥ ከተማ የታነጸች ውሃዎችን ተክሎ መልካም ዛፎችን ያሏት ከተማ አሳየኝ። የእጅ ስራዬን እሸጥ ሳስብ ባሏ ብዙ ገንዘብ ትትወላት ሙቶ በምታዝን ሴት አምሳል ታየኝ። የእጅ ስራዬን እኔ እገዛለሁኝ ብላኝ ወደ ቤቷ አዳራሽ አስገባችን። አንቅቦቹንም ከላይ አውርዳ አኖረ። ችግሮቼንም አጠበች ባ ባሮቿንም ማዕድ ያቀርቡ ዘንድ አዘዘቻቸው። ከእርሷ ጋርም እበላ ዘንድ ብዙ ማለደችን። በልተን ጠጥተን ሰከርን፣ ትንጫወትን። ባሮቿ ሁሉም ወጡ፣ ሁለታችን ብቻችን ቀረን። ያን ጊዜም ልቡ በዝሙት እሳት ተቃጥሎ እግዚአብሔርንም መላእክተኞችንም ቢሆን አላሰብኩም፣ በእርግጥ ከእርሷ ጋር እንደሚተኛ ሆንኩኝ። ከዚህም በኋላ በነቃው ጊዜ ብመለከት ምንም ነገር አላገኘሁም። ሴትም ማዕድም ቤትም አታክልትም ቢሆን አላገኘሁም። ነገር ግን ራሴን ከተራራው በታች አገኘሁት። እንዳልበላና እንዳልጠጣ ሆንኩ። እጅግም አለቀስኩ። ሰይጣንም በሩቅ ቆሞ መጻተኛ አላሞን ሆይ ወዮልህ፣ እንደ ወፍ ላጠምድህ በአንተ ላይ በርትቻለሁና እያለ ሲዘባበትብኝ አየሁ። ነገሩም ሰምቼ በመስቀል ምልክት በላይ አማተውኩኝ። ከእኔም ሸሸ። አሁንም አባቴ ለትኑጽ ሆይ በደሌን ይቅር በለኝ፣ ወደ እግዚአብሔርም እንድድን በቅድስና ተማጽኛለሁ። ቅዱስ አባ ለትኑጽ አይዞህ፣ እግዚአብሔር ኃጢአትን ይቅር እንደሚል ሀምናደብሎ መለሰለት። ከዚህም በኋላ ተነስቶ ሶስት ማለትና ሶስት ሌሊት ጸለየ። ወደ እርሱ እንዲህ የሚል ቃል ወጣ። የታመናቸው አገልጋዮች አትፍሩ፣ ከእንግዲህ ወዲህ ጠላት በእናንተ ላይ አይበረታታም። ጰላሞንም የሰራውን ኃጢአት በራሱ በሰይጣን ላይ አደረጉ። የጰላሞንን ኃጢአት ብቻ አይደለም፣ ነገር ግን የሚፈታተነኝ ሰዎች ሁሉ ኃጢአታቸውን በሰይጣን በራሱ ላይ መልሳለሁ። ከዚህም በኋላ አባ ጰላሞን ከአባ ከአባለትን ውስጥ በረከት ተቀብሎ እግዚአብሔርን እያመሰገነ ወደ ባቱ ሄደ። ተጋድሎውን ፈጽሞ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን። በረከታቸው ከእኛ ጋር ትኖር ለዘላለሙ አሜን። ሰላም ለጠላሞን እንድራ ስለጦ መፍቀሬ ሀውል እንዘይገብር ምታ ተዘዚያው አምሳል ለእግዚአብሔር ማርያም መሰሳይል ለስለ ተገጋይ አመተ ወፈ የቃል ዲበ ርእሰ ሰይጣን ዘንተ አግበረ ዘይብ ዳግመኛም በዚች ቀን መደራው የብፁ አባ ገሪማ መታሰቢያ ሆነ። የዚህም ቅዱስ አባት የሮም ንጉሥ ነበር። ስሙም መስፍንያኖስ ይባላል። የንግሥት እናቱ ስምም ሰፈንጊያ ነው። እርሷም መካን ስለሆነች በእናቱ በቅድስት ድንግል ማርያም አማላጅነት በመማፀን ወደ እግዚአብሔር እየለመነች ኖረች። ከዚህም በኋላ ይህን የተባረከ ልጅ ተቀበለችው። ስሙም ይስሐቅ ብላ ጠራችው። ጥቂትም በአደገ ጊዜ የቤተ ክርስቲያን ትምህርት አስተምረው ዲቁና ሾሙት። አባቱ በሞተ ጊዜ የሮም ሰዎች በአባቱ ዙፋን ላይ እንዲነሱ በሮም ዙፋን ላይ ያነገሱት እየፈረደና በቅን እየገዛ ሰባት ዓመት ኖረ። በዋሻ የሚኖር አባ ጰንጠሌዎን በሰማ ጊዜ እንዲህ ብሎ ወደ እርሱ መልእክትን ላከ። ልጄ ይስሐቅ ወይ ሙታኖቻቸውን ይቀብሯቸው ዘንድ ሙታንን ተዋቸው። አንተ ግን ክብሪባውና የክርስቶስ የማያልፈውን መንግስት ይመለስልሽ ዘንድ ወደ እኔ ና። አባ ገሪማ መልእክቱ ደርሶት በሰማ ጊዜ መንግስቱን ትቶ በሌሊት ወጥቶ ሄደ። ያን ጊዜ ጌታ የላከው የመላእክት አለቃ ቅዱስ ገብርኤል ተገለጠለት። ብርሃናውያን በሆኑ ተሸክሞ የአስር ወር የሚሆን መንገድ በሶስት ሰዓት አደረሰው። በአባ ጴንጤሊዮን ደጅ አቆመው። ይህም በኢትዮጵያ ንጉሥ በላሚድ ዘመን ነበር። አባ ጴንጤሊዮን ቅዱስ ይስሐቅን ባየው ጊዜ ደስ ብሎት አቅፎ ሳመ። ወደ በአቱ አስገብቶ የምንኩስና ልብስ አለበሰው። ይስሐቅን በጾም በጸሎት በስግደት ተጠምዶ ቆዳውን ከአጽሙ እስኪጣበቅ ሲጋዳ ኖረ። ከዚህም በኋላ መደራ ወደምትባል ቦታ ሄደ። በዚያም ድንቅና ተአምር እያደረገ በሽተኞች በመፈወስ አጋንንትን በማስወጣት ብዙ ዘመን ኖረ። በአንዲት ዕለትም በጠዋት ስንዴ ዘራ። በሰርክም አዝመራ ሰብስቦ አስገባ። ከእርሱም መስዋዕት ያደረገ። በማግስቱም በግራር ዛፍ ላይ በሮቹን አውጥቶ የስንዴውን ነዶ አበራየ። ሰባ ሰባት የእንቅብ መስፈሪያ ሆነ። ሁለት የወይን አረግ በዓለት ላይ ተከለ። ወዲያውኑ በቀለች፣ አበበች፣ አፈራች። በእርሷም መስዋዕትን አደረገ። አንዲት ቀንም ሲጽፍ መሸና ፀሐይ ሊጠልቅ ተቃረበ። በቦታው እንዲቆም አዘዘው፣ ጽህፈቱንም እስኪጨርስ ቆመ። ምራቁንም ትፍ ባለበት ዘንድ እስከ ዛሬ ለበሽተኞች ፈውስ ሆነ ይኖራል። ከእጁም ብዕር በወደቀ ጊዜ ወዲያውኑ በቀለ፣ አቆጥቁጦም አደገ። በአንዲት ዕለትም ሰዎች ወደ አባ ጠንጠሊዮን መጥተው ቀሲ ሲሳቅ እኮ ከበላ በኋላ የቁርባን ዳሴ ቀደሰ ብለው ነገሩት። አባ ጴንጤሎን ወደ እርሱ ይሎ ልጄ ይስሐቅ ወይ ምስጢር ስላለኝ ከአጠገባቸው መካከል አስገልል አለው። ይስሐቅም ሰዎቹን ተወና እንጨቶችና ድንጋዮችን ይገለሉ አለ። ወዲያውኑ እንጨቶቹ ድንጋዮቹ አንድ ምዕራፍ ያህል ሸሹ። አባ ጰንጤሎዮን ወንድ ልጄ ይስሐቅ ገረምከኝ አለ። ስለዚህም ከዚያ ጊዜ ጀምሮ ገሪማ ተባለ። መልካም ተጋድለውና የቀና አካሄዱን በፈጸመ ጊዜ ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ ተገለጠለት። ስሙን የሚጠራ መታሰቢያውን የሚያደርግ ገድሉን የሚጽፍና የሚያጽፍ፣ ለሚያነብ፣ ለሚተረጉም ስማቸውን በህይወት መጽሐፍ እጽፋለው እንደሚጽፍ ቃል ኪዳን ሰጠው ዳግመኛም የተራውትን የሚያበላ የተጠሙትን ላጠጣ እኔ በህይወት እንጀራ መግባዋለሁ የድህነት ጽዋንም አጠጠዋለሁ አለው በቤተ ክርስቲያንም በማህሌት ያመሰግናሉና የጸለየውን እኔ መላእክት ምስጋና አሰማዋለሁ የተራቆቱትን የሚያለብስ የብልጅ ያልሰራውን የብርሃን ግምጃ ለብሰዋለሁ ነፍሱንም ከስጋው በምትለይበት ጊዜ የጨለማ መላእክት አይቀሩትም የብርሃን መላእክት በዙሪያው ይቆማሉ በስምህም ቤተ ክርስቲያን ለሰራ በሰማያት አርባ ሰባት የብርሃን ቦታዎችን ይሰጠዋሉ። ለቤተክርስቲያን የሚሰጠው እኔ በመንግስቴ እቀበለዋለሁ። ቦታውን የሚያስከብር እኔ በመንግስት አስከብረዋለሁ። ጠላቶቹን አጋንንትንም ረግጦ የሚገዛበትን ሰጠዋለሁ። አባ ገሪማም ይህንን ታላቅ ሀብት በቸርነት ብዛት የሰጠኝ አቤቱ ስም ይክበር ይመስገን። ጌታዬ ሆይ መታሰቢያዬን ላደርግ ገድሌንም ለጻፈ እስከ ስንት ትውልድ ትምርልኛለ አለ። መድኃኒታችንም እስከ አስራ ሁለት ትውልድ ምርልሃለሁ አለው። አባ ገሪማ መድኃኒታችን ልጆች ባይሮን ሩትስ ምን ታደርጋለህ አለው። መድኃኒታችንም አስራ ሁለት እስ ድርብ አድርጌ ሰጠዋለሁ አለው። ዳግመኛም የሞት ጥላ እንደ እስከሚያገኝ ታላቅ የምስራች ነግራለሁ አለው። ድንጊያ አንጠለጠ ቀጠሉ ከሃይማኖቱን ባልተናወጠ ጊዜ በራብና በጥም እንዲሞት በግንድ ውስጥ አስረው በላዩ መዝጊያ ሰርተው ዘጉት። በየዕለቱም ወንድሞች ምዕመናን ከውጭ ሆነው ይጎበኙት ነበር። አይሄን የተባለ የሰኔ ወር በባተ በሰላሳ ጴጥሮስ ነፍሱን ሰጠ። እርሱም አውጥተው ደጁን በሌሎቹ ላይ ዘጉ። የከበረ አርጌንስም ከአምስት ቀን በኋላ አረፈ። እርሱም አውጥቶት ከቀሩት ላይ ደጁን ዘጉ። ብፁ አሁን አክሪዎስም ከአስራ ሁለት ቀን በኋላ አረፈ። እርሱም አውጥተው በቅዱስ ቢፋኖስ ላይ ደጃፍ ሰርተው ዘጉበት። እርሱም የሚያርፍባት ቀን ስትደርስ ወንድሞቼ ታገሱኝ፣ በዚች ሌሊት እወጣለሁና አላቸው። ከአስራ ዘጠኝ ቀን በኋላ በዚያች ሌሊት ነፍሱን አሳልፎ ሰጠ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን፣ በረከታቸው ከእኛ ጋር ትሁን ለዘላለሙ አሜን። ሰላም ለአርሶፎኒ ወለጴጥሮስ አምሳሉ ለስሬቶ ዋርጌስ ወቢፋን አብያጸሉ በእንተ ኢየሱስ ክርስቶስ አመተጋደሉ እንዘሩባን መጽኡናን ተቀትሉ እንበለ ይብሉ እክለ ወማዬ ያጥልሉ በዚች ምለት የደብረ ቋት ቅዱሳን አባታችን መታሰቢያቸውን በረከታቸው ከኛ ጋር ለዘላለሙ አሜን። በስማ በሁሉ መንፈስ ቅዱስ አህዱ አምላክ አስሩ ወሰሙኑ ለሰኔ በዛት ይለት የሰማነውን በዝነ ልቡናችን ያሳድርብን። አምላካችን እግዚአብሔር ከቅዱሳን ረዴት በረከት ይክፈለን። ሀገራችን ጽኖ ሰላም ያደርግልን። አምላካችን እግዚአብሔር በመከራ በስቃይ ውስጥ የሚገኑ ወገኖቻችን በምህረቱ በቸርነቱ ይጎብኝልን። ከቅዱሳን ረዴት በረከት ይክፈለን። አሁነ ዘበሰማያት የተወደዳችሁ በመላው ዓለም ሆናችሁ የሊቃናት ሚዲያን የምትከታተሉ ወገኖቻችን እንግዲህ በዛሬው ዕለት የነበረን መራ ግብር ይህንን ይመስል ነበረ። እንግዲህ በቀጣይ በሌላ ፕሮግራም እስከነገናኝ ድረስ ቸር ሰንብቱ።